ዳጣ ኤቢን ፈነከተቻት። ኤቢ በድንገት ወደቀች። እናም እዛው ላይ ጨምራ ዳጣዬ ኤቢን ጉድ አደረገቻት፣ ፈነከተቻት፣ ደም በደም አደረገቻት። ትሰሚኛለሽ አይደለም? ስልኬን እኔ ሳልፈቅድልሽ እኔን እንኳ ዳጣ ብለሽ መጥራት በፍጹም አትችም እኔን ለካ በፍጹም አታውቂኝም ቆይ ለምንድን ነው እንደዚህ የምትፈታተኝኝና ህይወቴን የቁም ስቃይ የምታደርግብኝ ለምንድን ነው ሲኦል የምታደርግብኝ አልገባኝም ከኔ ጋር ያለሽ ግንኙነት ምንድን ነው ከኔ ጋር ያለሽ ችግር ምንድን ነው ብላ ዳጣዬ ቤቱን ድብ ለቅልቁን አወጣችው ወይዘሮ ማርታ አረባክሽ ዳጣዬ ተረጋጊ ብትልም እንኳ አይትዬ አንቺን እወድሻለሁ አከብርሻለሁ። ነገር ግን በፍጹም ይች ዳጣ የምትባል ይቺ ይቅታ ይቺ ኤቢ የምትባል ልጅ የእውነትም መቀጣት ይገባታል። ስለዚህ እናንተ ካልቀጣችኋት ደግሞ እኔ ዳጣ ነኝ መቅጣት ያለብኝ ኤቢን ብላ አለች። ሁሉም ደነገጡ። ዳጣዬ ታሪክ ሰራች። በስተመጨረሻ ዳጣዬ ናታንን ከጉድና ከቅሌት አወጣችው። እጅጉን ደነገጠ ናታን። ቆየች ልጅማ የእውነትም እሳተ ነበልባል ማለት ዳጣ ናት። ይሄንን ነገር እኮ አይተውብኝ በነበረ የእውነቴ ነው፣ ነገ ፌስታልህን ይዘህ ሂድ እንደሚሉኝ ሙሉ እምነት ነበረኝ። ነገር ግን እውነትም ዳጣን በማፍቀሬ በፍጹም መቼም ቢሆን ተሳስችም ሆነ እና ደግሞም አልጸጸትም ብሎ ለራሱ ቃል ገባ። ኤቢ ኤቢ ሰላም፣ እየን ትሰሚኛለሽ? ሂዴሽ ላባዬ ውሸት ታዋሪና እንዲሁም ደግሞ ስለ ዳጣ ትክክለኛ ሳይሆን የተሳሳተ መረጃ መናገር አለብሽ ብላ አለቻት። ምን ብዬ ነው የምናገረው? ስትላት ሁሌ ማታ ማታ ናታንን እንደምታስቸግረው እና የእውነትም በጣም ቀበጥ ልጅ እንደሆነች መናገር አለብሽ ብላ አለቻት። እና ታዲያኔ ከዚህ ምንድን ነው የምጠቀመው ነው ብላ ስትጠይቃት፣ ምንም አይመለከተኝም፣ ካልሆነ ግን ወይ ከዚህ ቤት ትወጫለሽ አሊያ ደግሞ ዳጣን ታስወጫለሽ ብላ ድርድር አቀረበችላት። አጅሪት ሰላምዬ፣ እዬ ትሰሚኛለሽ እኔ እዚህ ቤት በደሞዝ ብቻ የተቀመጥኩ እንዳይመስልሽ፣ እና አንቺ ስለማታውቂው ነገር ባታወሪ ደስ ይለኛል። ከዚህ በኋላ እንደውም አፍሽን መዝጋት ያለብሽ አንቺ ነሽ እንጂ እኔ አይደለሁም። ዳጣ ደግሞ ከአንቺ በላይ አስተዋይና ብልጥ ሴት ነች። እና የትም የምትሄድ አይመስለኝም። ስለዚህ አርፈሽ አፍሽን ብትዘጊ ይሻልሻል ብላ ማስጠንቀቂያ ሰጠቻት። ኤቢ ሰላምዬን አንቺ ደሃ፣ የደሃ ልጅ ብላ ስትሳደብ ዳጣ መጣችና በጣም ትገርሚያለች። ቆይ አንቺ የእውነት ምን አለ ብለሽ ነው እንደዚህ የምትቀብጩ? ይህ ሁሉ እኮ የአባትሽ ንብረት እንጂ ያንቺ አይደለም ስለዚህ የእውነትም እሷ እንደ ሀብለሽ ለመሳደብ መጀመሪያ አንቺ ሰርተሽ መለወጥ አለብሽ፣ ብላ እራስሽ መቻል አለብሽ። አንቺ አሁን ከእናትሽ ጉያ ሳትወጪ የምንድን መሳደብ ነው? በጣም ታሳፍሪያለሽ። የእውነት ለጋሽ ና ለትዬ ብዬ እንጂ ዛሬ ልክሽን ነበር እማሳይሽ ብላ አለቻት። ሰላም፣ ሰላም ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነንደናነ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ዳጣዬ በጣም ተክዛ ወደ ክችን ሄደችና፣ ምን ሆነሽ ነው የተከሹ? ዳጣዬ አልገባኝም ብላ ስትላት፣ ባክሽ እስኪተኝ እውነት ለመናገር እዚህ ቤት ያሉ ሰዎች፣ ይቺ በተለይ ኤቢ የምትባለዋ ልጅ እኔ ልጣላት ነው ብላ አለች። አጣለሁ እውነት ለመናገር እሷን መታገዝ በጣም ይከብዳል። ነገር ግን እትዬና ጋሼ ውሃ እንዲሁም ናታን በጣም ጥሩ ሰዎች ስለሆኑ በእነሱ ማካካሽ ይሻላል ዳጣዬ ማታማ እኮ ስትጮሁ እውነት እኔ እንቅልፍ አልወሰደኝም ነበር። ምንድነው የተፈጠረው ብላ ስትላት፣ ባልነግርሽ ይሻላል ሰላምዬ። እስኪ ተይኝ፣ ታውቂያለሽ፣ ሚስጥሬን ሁሉም ማወራው ላንቺ ነው። ይሄ ግን የእውነትም ያሳፍራል ብላ አለች። የምንድነው? የእውነት መጥፎ ነገር አደረገች እንዴ? መጥፎ ብቻ በጣም መጥፎ ነገር። በዛ ላይ ደግሞ እኔ ደብሮኛል። እንዴ መደበረሽማ ያስታውቃል። ምን ማለት ነው? ማለቴ አንቺን ፊትሽን ጥለሸዋል። እንደገና ደግሞ ናታን ራሱ በጧቱ ኮቱን ለብሶ ነው የሄደው። ምግብም ምንም ምንም አላለም። ወይኔ ጉዴ፣ በቃ የኔን አይን ማየት ደብሮት ነው ማለት ነው እንዴ! እንዲህ የምትይው አልገባኝም። ምን ተፈጥሮ ነበር? አረተኝ፣ እስኪ ይቺ ኤቢ የምትባል የሰይጣን ቁራጭ እኮ ስልኬን ይዛ ሄዳ የማይባል ነገር በሙሉ ነገረችው። ምን አለችው? እንግዲህ እሷማ ተወደኛለሁ ወይ ብላ ጠየቀችው። ተዳሱ ምን አለ? አይ ይህንንም አልነግርሽም ሰላምዬ። የሰው ልጅ እኮ አንዳንዴም የራሱ ሚስጥር አለው አይደል? እናስ እናማ ያንን ያን ሚስጥር እኔም ለራሴ ነው የሚይዘው ማለት ፈልጌ ነው። አረረ መደባበቅ ተጀመረ። እንደዛ አይደለም ሰላምዬ፣ ልትረጅኝ ይገባል። ይልቁንስ አንቺ እኔ እኮ ስራ ላግዝሽ ደስ ይለኝ ነበር። አይ አይ አሁን ሂጂ። እ እኔ እምልሽ ግን እንዳጣየ ወይ ግን ሁሌ፣ ቆይ ማለቴ ናታን እናልወደውም ተያለሽ እንጂ እኮ ተወጂዋለሽ። ምን ማለት ፈልገሽ ነው? ገና ስለ ናታን ብለሽ ስጠይቅኝ ዓይንሽ አበራል ደስተኛ ነሽ። እንደገና ደግሞ ከንፈሮችሽ ሁሉ ይንቀጠቀጣሉ። ስለዚህ ከሱ ጋር የሆነ ነገር አለሽ ማለት ነው። ውይ ሰላምዬ፣ ብለሽ ብለሽ ደግሞ አፍቅረሻ ልትይም ባልሆነ፣ እኔ ገና ምን ሁኜ ያላደግኩ ልጅ፣ አያያይ፣ እንደዛ ማለት አይደለም። ለማንኛውም ብታስብበት ይሻልሻል ብላ ስትል፣ አረ ታይታይ፣ እኔ ምንም ማስብበት የለኝም። ለማንኛውም ኳስ በመሬት ብያለሁኝ ብላ ሄደች። ከዛ ሰላምዬ አይዳጣ በቃ ላለመሸነፍ የማታደርጉ ነገር የለሽም አይደል አንች እኮ ተሸንፈሻል ለማንኛውም ያው ናታን ምርጥ ልጅ ነው ብላ አለች ወይዘሮ ማርታ ለአቶ ደረጀ እኔም ምል ደሬ ወይዬ ግን ዛሬ እኔማ እኒ ልጆች ሊያሳብዱኝ ነው ምን ተፈጠረ አሁንስ ደክሞኛል ልክ ነሽ እውነት ለመናገር ብትቆጣጠራቸው ደስ ይለኛል በጣም እያሰብኩ ነው ብላ ስትለው፣ እኔም እኮ አስባለሁኝ እንዴ። ደግሞ አንተ እንዴት ነህ ብላ ታውቃለህ? ልጆች እኮ አባታቸው ሲመጣ ወይኔ ምድር ናቸው፣ እናታቸው ላይ ግን የሚያደርጉት ድርጊት እጅጉን ያሳፍራል። ብላ ስትለው፣ አይ የእውነት አሁን አባት ለልጁ የማያስብ ይመስልሻል? ምናልባት አንቺ የምታስቢው የዕለት ጉርሳቸውንና መጠጣቸውን ነው፣ የሚለብሱትን የሚበሉትን አባት ለልጁ ደግሞ ገና ነገ አድጎ አስራ ስምንት ዓመት ሞልቶት ከዛ በኋላ ምን አይነት ህይወት ይኖራል ልጄ የሚለው ያሳስበዋል። ስለዚህ አንቺም ታስብያለሽ፣ እኔም አስባለሁ ማለት ነው ብሎ አላት። አረ እንደዛ ነው የእውነቴን ነው። ማርቲ ለማንኛውም ምን ተፈጠረ ብሎ ሲጠይቃት፣ እኔ እንጃ ግን ኤቢ በአሁኑ የምትዋሻ አይመስለኝም እና እዳጣ ስልክ ውስጥ እና እናታን ሳልክ ውስጥ ያየችው ነገር አለ። ጭራ ሽቃቃ ጨዋታ ልትጫዋች ነው ማለቴ ከኔ ጋር። አረተ ይግደለሽ፣ እምታይ እዛው እራሳቸው ይዋጡበት። አይ እኔ እኮ ዝሮ ዝሮ ማለቴ ናታንም ልጃችን ነው፣ እንደገና ደግሞ ዳጣም ልጃችን ናት፣ እኒህኞቹም ልጆቻችን ናቸው። እኔ ምልሽ ማለቴ አንቺ ቆይ፣ ኤቢን እና ናታንን ድል ባለ ሰርግ ሰርጌ እንደገና ደግሞ ድርጅቱን ትያል ነበር እንዴ? አዎ እሱማ እነሱን ድሬ፣ ድርጅቱን ናታን ጎበዝ ስለሆነ ለናታን ሰጥቼ፣ አንተና እኔ ደግሞ ውሃን ይዘን ባንድ እንኖራለን እያልኩ ነበር። እና ምን ተፈጠረ አሁን? እዚ ላይ አንድ የምመክሽ ነገር አለ። እባክሽ ናታንም ተመሳሳይ ስሜት እንደ ኤቢ ከሌለው ባታስቸግሪው ጥሩ ነው። ምክንያቱም ወንድ ልጅ የሚወዳትንና የሚያፈቅራትን ነው እንጂ ማግባት ያለበት የምትወደውንና የምታፈቅረውን አይደለም ብሎ ሲላት፣ ምን ማለት ነው ነገርኩሽ። የእውነት ለልጃችን የምታስቢ ከሆነ ሺ ናታን ቢመጣ ሺ ናታን ቢሄድ ሺ ናታን እንደሚመጣ ማሰብ አለባት። በዛ ላይ ደግሞ አሁን ስለ ፍቅር ወይም ስለ ናታን ሳይሆን መምከር ያለብሽ ስለ ራሷ የህይወቷ ነገርና እንዴት መቀየር እንዳለባት ልንመክራትና ልናስተምራት ይገባል ብሎ አላት። ለነገሩ ልክ ነህ እኮ ደሬ፣ እውነትም በጣም ቀብጣለች ብላ ወደ ሳሎን ስትሄድ ተከትላ መጣች። ምንድን ነው የምትከታይን ኤቢ? እባክሽ ዛሬ ምንም ነገር እንዳትይኝ ስጥ። እማዬ ግን እኮ እኔ ልጅሽ አይደለሁ እንዴ? በሚገባ ልጄ ነሽ። ታዲያ የእውነት ይህንን ቤት ኳስ ሜዳ ሲያደርጉት ይሄ ዝም ብለሽ እያየሽ ነው? እየዋሸሁ ይመስልሻል እንዴ? እስኪ ተይኝ። እንደው መተዋቼም እንዴ እማዬ። እንዴ ልተው? ናታን እኮ ነው። ቆይ የእውነት የናታንን ፍቅርና የዳጣን ፍቅር አላመንሽበትም ማለት ነው? እና ታዲያ ባምንበት ምን ላድርግ? እስኪ ንገሪ። ማለቴ አንቺ መከልከል ትችያለሽ። ዳጣንም ማባረር ትችያለሽ፣ ናታንንም እንደዛው ትሰሚኛለሽ። ይሄ እኮ ቤት የፈጣሪ ነው። ሲቀጥል ደግሞ በፍጹም እኔ እንደዚ አይነት ነገር አላደርግም። ልክነሽ ለነገሩ አባዬም ቢሆን ዳጣ እንድትባረር አይፈልግም። ወይ ጉድ! እኔ ምልሽ ለምንድነው አንቺ ግን ከዳጣ ጋር ራስሽን የምታወዳደሪው? እረ ጥሩ አይደለም። ተይ ግደለሽም ብላ አለቻት። ምን ላድርግ ነገርኩሽ እኮ በባለፈው ራስሽ ላይ ስሪ ብዬሽ አልነበረ? ወንድ ልጅ እንድወድሽ ማድረግ የምትችው አንቺ ራስሽ ነሽ። ምክንያቱም ራስሽን በመቀየር እና ለራስሽ ትኩረት በማድረግ አንቺ፣ ሁሌ የምትታዩው ከዳጣ ጋር፣ ከውሃ ጋር፣ ከእኔ ጋር፣ ከሁላችንም ጋር። እስኪ እዚህ ቤት ከማን ጋር ሰላም ሆነሽ ታውቂያለሽ? እስኪ ተናገሪ። ሁሉም ሰው አይወደኝም እያልሽ የበታችነት ስሜት ይሰማሻል እንጂ አንቺ ከዳጣ በምንም አታንሽም። ዳጣ ደግሞ ራሷን ትጠብቃለች። በዛ ላይ ግልጽ ናት፣ ሰው አክባሪ ነች ብላ አለቻት። ይገርማል ማዬ፣ ለካ አንቺም የእውነትም ስለ ዳጣ ታስቢያለሽ ማለት ነው። እንግዲህ ያየሁትን ነው የምናገረው ብላ አለቻት። እንደዛ ከሆነ አባዬ ለዳጣ ቤት ይከራይላት እንጂ በፍጹም እዚ ቤት አትኖርም፣ ጨርሻለሁ ብላ ሄደች ከዛ ቆይ ግን ይህን ነገር ለደሬ ላውለው እንዴ? የእውነትም ከዚች ክሌ ጋር አንድ ቤትማ የሚኖሩ ከሆነ ይጋደሉብኛል፣ በማለት ማርትዬ ሀሳብ ወንጭን ልታደረገች ውሃ ውሃ አባቷ ጋር መታ። እኔ ምልህ አባዬ ከአውሮፓ ቀረህ እንዴ? ኬኩ ቀረ እንዴ? እያለች ስለ ሆዷ ስታብሰለስል፣ አይ ውሃ በቃ። አንቺ ግን ትገርሚያለሽ። እኔ ምልህ አባዬ ግን አንድ ነገር ልንገርህ፣ እኔ ከዚህ በኋላ አልጣላም። ከማን ጋር? ከዳጣ ጋ ነዋ። ተጣላችሁ እንዴ? አልተጣላንም፣ ግን ዛሬ ደግሞ ስልኩን ቀምታ ስትወስዳት እንዴት እንደዘረረቻት ብታይ። ማንን? ኤቢን ነዋ። እና ታዲያ እኔም አልጣላም፣ ምክንያቱም እንድትመታኝ አልፈልግም። አንቺን እኮ አትመታሽም። ደግሞ ኤቢን ምናልባት የሆነ ነገር ተንኮል ሰርታባት ካልሆነ እንጂ ዝም ብላ የምትማታ ልጅ አይደለችም ብሎ አለው። እሱማ ልክ ነህ አባዬ። የዳጣን ስልክ ወስዳ ፓስዋርድ ትከፈችልኝ ስትል ነው አንጭ ስልኬን ብላ ያለቻት። ስለዚህ አቃላም ማለት ነው። ወሀዬ እማዬ፣ እኔ ኮ ዛሬ ትምህርት ቤት ሳቁብኝ። ምን ብለውሽ? እኔ ማስበው ስለ ኬክ፣ እነሱ ደግሞ ስለ ፊዚክስ ያስተምራሉ። ወይ ጉድ! እኔ ምልሽ አንደኛ ክፍል ላስገባሽ እንዴ ግን ብላ ከት ብላ ስትስቅ፣ እማዬ ትገርም ያለሽ። እነሱም ራሱ እንደዚህ ነበር የሳቁብኝ። ታዲያ ምን ላድርግሽ ልጅ? እንዴ ግራ ገባኝ እኮ አንዴ ነፍስ አውቀሻል ብዬ ስልሽ መልሰሽ እዛው ትይብኛለሽ። አይማዬ ብላ ዝም ብላ ሄደች። ዳጣዬ ወደ ናታን ክፍል ሄደች እና ናታን የእውነት የጻፍክላን ነገር ትክክለኛ ስሜትህ ነው ብላ ስትለው አዎ ዳጣ፣ እውነት ለመናገር ዓይንሽ ማየት ራሱ አልችልም። ለምንድን ነው የማችለው? በግልጽ መነጋገር አለብን ብላ አለችም። ትሰማኛለህ እኔ ችግርም ሆነ መከራ አልፈልግም። ምክንያቱም ተወድሃለች ኤቢ። ምን ማለት ነው? እኔ ግን እኮ ለእሷ ምንም አይነት ስሜት የለኝም። ታዲያን የምላድርግ? ስለ እሱ ስሜት፣ ስለ አንተም ሆነ ስለ እሷ ስሜት ምንም አይጨንቀኝም። ነገር ግን እኔ እዚህ ቤት የምንፈልገው ሰላም እና ሰላም ብቻ ነው። ጠዋት ማታ አንተና ኤቢ ፍቅር ፍቅር ባላችሁ ቁጥር እኔ መረበሽ የለብኝም ብላ አለችው። እኔ ግን ትክክለኛ ስሜት ያለኝ ላንቺ ነው እባክሽ ዳጣ ተረጂኝ፣ ብሎ ሲላት፣ ናታን እንዳትጨርሰው፣ ካንተ ጋር መቀያየም አልፈልግም። ደግሞ ምንም ነገር እንዳልተፈጠረ አድርገህ እርሳው ብላ አለችው። ውድ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች፣ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ባይ ባይ።